ብዙ ነገር አይተው የመጡ ልጆች ናቸው። በዚህ በኩል ደግሞ እንዳላችሁ ደግሞ ያው የተፈጠረውን ነገር አይታችኋል እና የዛም ያችም ልጅ ነች። ሰው ነች። መቼም ሴት ነች። ስሜት አለ። ብዙ ብዙ ነገር አለ እና የግድ በቃ በጣም ብዙ አመት አብራችሁ ስለሆናችሁ ምናምን አላችሁ። በዚህ በኩልስ አትጎዳም ወይ? እናንተ መቼም ሴት ነን ብላችሁ ሁሉም ሴት ነን ብላችኋል። አለ የሴትም አትረዱም ወይ? ጽጌ ብቻ ነች ወይ ሴት? የሴት ሞራል ብቻ ያላት እኔ ያ ነው አሁን ያልገባኝ እንጂ እኔ ጽጌ ከድሮ ነው ማቃት። አሁንም ምነግራችሁ በሌላ ነገር እንዳታስቡ ምርጥ የሆነች እህቴ ነች። ግን ለሱም ምርጥ በቃ። ግን ነገር ግን በሌላ አንግል አይታችሁታል ወይ ብዬ አስባለሁ። እና ሀሳቤ የማይጥማችሁ ከሆነ ንገሩኝ። ግን እኔ እንደዛ ብዬ ነው የመጣሁት። ጨርስ። እኔ ለዚህ መልስ እሰጥሃለሁ። ጨርስ። ይሄ ነው ባጭሩ፣ እንዳላስረዝመው ብዬ ነው። በሱ ቦታ ሆኜ በቃ 50 50 ነው፣ አሁን ነው ምልሽ። እዚህም እዛም ያው እንዳላረዝመው ብዬ ነው። ያንተን ያንተን እኔ አሁን ሴት ነኝ አይደለ? በሴት ቦታ ሆኜ ነው መልስ የምሰጥ ማለት ነው። ልጄንም ኤፍሱንንም ሆኜ ነው መልስ የምሰጥ። ብዙ አመት ስለሆናቸው እሷ በኋላ ስለመጣች ሴት ሆና እንዴት የእሷ ስሜት አይገባችሁም አይደል? ጥያቄ ስሜቷ ይገባናል። ነገር ግን ያጠፋችው መጀመሪያ እሷ ናት። አንደኛ በጽጌና በዳኒ የተፈጠረውን ክፍተት ተጠቅማ ነው የገባችው። ኦኬ ህይወቱ እዚያ ጋር ሊበላሽ እንደሚችል ሊቆም እንደሚችል የሆነ ነገር ሊፈጠር እንደሚችል ማሰብ ነበረባት። እኔ ሴት ነኝ አይደል? እኔ ብሆን ነው እያደረግኩ የማደርገው ነው ምነግረህ። እኔ አሁን ምሳሌ ላርግልህ። ዳኒና ጽጌ አብረው ናቸው፣ በመሀል ያቀለበት ፕሮግራም እንደዛ ተበላሸ። እኔ የፊት ፍቅረኛው ብሆን ያንን ክፍተት ተጠቅሜ መጥቼ እሱ ህይወት ላይ ገብቼ እሱን ህይወት አላበላሽ የፈለገ በወደውም የሱን ደስታ የምመኝ አፍቃሪ እስከሆንኩ ድረስ ደስታውን ነው የምመኘው አባ ምንድን ነው የማደርገው ቀጥታ እነሱን ሁለቱን ለማግባባትና ለማስታረቅ ነው የምፈልገው እንጂ በተፈጠረ ክፍተት ውስጥ መግባት አልፈልግም። ያ ሆነ ኦኬ እሺ ክፍተቱን ተጠቀመት ገባች አይደል አፍቃሪውን እሺ እንታረጋለሽ እኔ አዎ ክፍተቱን ለመጠቀም ነው የሚሄደው እንጂ በተአምር ለማስታረቅ ያ እኮ ይኸውልህ እንደዛ ሆነ እኮ ማለት እኮ እኔ አንተን እኮ በድን ነው የማገኘው ምን ትሰራልኛለህ ፅጌ ጋር ፍቅር እንዳለ ቀለበት ነው የሚያስተካክላለሁ ብዬ ነው የማስበው እንጂ በተአምር አልተወጠም እኔ የራሴን ነው እኔ አሁን አንተ ዳኒ ነህ እኔ ሳምሪ ነኝ ገባህ እንለያያለን በመልክም በፆታም በሁሉ ነገር እንለያያለን። እኔ ግን ላደርገው የምችለውን ነገር ነው የምነግርህ። ምክንያቱም እኔ አንተን ሳገኝህ እማታ ፍቅረኝና ለእኔ ቦታ ከሌለህ፣ እንዴት ነው ፍቅረኛ ስለተለየች ብቻ መሀል ክፍተት ተጠቅሜ ልገባ የምችለው? ኦኬ፣ ያም ተፈጠረ ክፍተት አግኝታ ገባች እንበል። ከገባች በኋላ ደግሞ ቢያንስ እርግዝናውን መከላከል ትችል ነበር። ገባ? እራሷን መጠበቅ ትችል ነበረ። ምንድነው የተረዳችሁት? እሷ የመሰላት በቃ ዳኒ ድጋሚ ከጽጌ ጋር መገናኘቱ ስለማይቀር ልጅ አለኝ ካልኩት ስሜትን ታውቃለች፣ ገባ ትረዳለች። ለልጅ ያለን ስሜት ምናምን ምናምን። እንኳን በአቅራቢያ ያሉ ሰዎች፣ እኛም ቪዲዮ ላይ የምናየው ነገር ይኖራል ስለ ሰው ባህል። ስለዚህ ያንን ተረዳች፣ ልጅ ቢይዝ ያዋጣኛል በሚል ሰበብ ልጅ ያስኳለች። እሱም ደግሞ አንተ እምነት ነው ያደረብህ እንጂ ሄደህ አረጋግጠህ አደለም ስለዚህ ጥፋቱ የራሷ ስለሆነ ጥፋቷን ማስተካከል ያለባት እሷ ናት እንጂ፣ እንደ ሴት ሆኜ የእሷ ስብራት አይሰማኝም ማለት አይደለም። ግን ስብራትን ቢኖራት ያመጣችው በራሷ ስህተት ነው። ባይነኝ እኔ ማለት ነው። ዋን ለጠየቀው ጥያቄ ነው መልስ ይሰ ተመለሰልን ወይ? ልክ መልሰሻሉ አይደለም? አይ እኔ አሁን ጥሩ ነው 50 50% መልሰሽልኛል። ነገር ግን የቀረው ምን አለ ማስመሰል እውነተኛው እውነት እዛው ቦታ ላይ ብትሆኝ አንቺ አታረጊውም ነው የምልሽ። አንቺ አሁን የመለሽልኝ ስለ ራስሽ አንቺን ስብዕና ነው እየተናገርሽ ያለው። እኔ ብሆን ያልሽ እንጂ በሴት በሴት ቦታ ላይ ሆነሽ ነው አልኩሽ እንጂ። በቃ የማይሆን ነው እንደዛ ይዛ ወልዳ ማለቴ አርግዛ እንዴት ነው የምታስቢው? ማለት እኔ ግራ ገብቶኛል። ያው የምትስማሙበት ከሆነ አላውቅም ነገር ግን ምን እንደው ታውቃለህ፣ እኔ እኮ በራሴ ስህተት ያመጣሁት ነው። ለምሳሌ አሁን ጽጌ አልኩህ እኮ ጽጌ እኔን በኔ ብትከፋብኝ እኔ ዳኔን ይዤው ከእሷ እኔን እንትን አርገኝ ኤፍሱንን አርገኝ እኔን ምሳሌው እንዲገባን ማለት ነው። እኔ ኤፍሱን ነኝ ጽጌ መታ እኔን የፈለገ ነገር ብታደረገኝ ትክክል ናት ነው እያልኩ ያለሁት ምክንያቱም በእኔ በእሷ ህይወት የገባሁባት እኔ ነኝ። ያለፈ ታሪኬን ለማደስ መጠቀሚያ አደረኩት ያንን የቀለበት ጸብ ወይም ደግሞ እነሱ ያመጡት ህጻት መጠቀሚያ አድርጌ የጽጌን ህይወት ያሰናከልኩት እኔ እስከሆንኩኝ ድረስ የፈለገ ነገር ብታረገኝ ጽጌ ትክክል ናት እያልኩ ነው። እኔ ፍሱ ነኝ። ኦኬ ጥሩ ነው፣ ግን መስዋዕትነት የሚባል ልክ ነሽ። አሁን የመጣባት ነገር ምናምን ትክክል ነው። በራሷ እጅ ነው ብለሻል። ተቀብያለው ነገር ግን ምን አለ መሰለሽ ብዙ መስዋዕትነት ብዙ የሚከፈል ነገር አለ በመልካምም በመጥፎ አሁን አንቺ ያሰብሽው በመጥፎ አድርጋ ነው ይሄን ይሄን ያደረገችው ብለሻል ተቀብያለሁ ነገር ግን መጥፎም ሆነ ጥሩም ሆነ የራሷን ነገር ይዛ ነው የሄደችው አላ አደለ ዳኒን እንደዚህ እንደዚህ ባረግ ይዘዋለሁ በዚህ በዚህ የሚል ነገር አንስተሻል ትክክል ነች እሷ የራሷን እንትን ሲስተም ፈጠረች ነገር ግን እውነታው በቃ ከያዘች ወይም ደግሞ ካረገዘች ምንም ማድረግ አይቻልም አላርለ ዳኒም በዳኒም ቦታ ሆነሽ ይው ምልሽ። ለዛ ነው ከባድ ነው፣ እዚህም እዛ ማለቱ ይከብዳል ነው ምልሽ። እዛ ጋር ሁለት ሁለት ነፍስ ነው ይዞ ዘርበ የሚለው፣ እዚ ጋር ደግሞ የድሮ የድሮ አላርለ ከልጅነት ጀምሮ የነበራቸውን ፍቅርና አላርለ ብዙ ነገር ያሳለፉ ልጆች ናቸው። እና በሱ ቦታ ሆነሽ ብታየው እንዴት ነው ነው ያው አላር፣ እንደ ሰውኛ፣ ኦኬ ክርክር ሳናረገው የተወሰነ ነገር ነው ማለት ነው። አንተ በዳኒ ቦታ ብትሆን ምንድነው የምታደርገው? ይሄን ብትነግረው ምክንያቱም እሱንም ለውሳኔ ይረዳዋል ብዬ ስለማስምከን ወንድ ነህ፣ በወንድ ቦታ ሆነ ስትወስድ ወይም ስትፈርድ እና በሴት ቦታ ሆነን ስንናገር አንድ አይደለም። እኔ አሁን በነሱ ቦታ በሆን የማደርገውን ነገርኩ፣ ኤፍሱም በሆን ወይም ደግሞ በጽጌ በሆን ብዬ መልስ የሰጠው ይባላል። አንተም ዳኒ ብትሆንና ይሄ ህይወት ቢገኝ ውሳኔ ምንድን ነው የሚለው በጣም በጣም በጣም ከባድ ነው። አሁን እኔም ለዛ ነው አሁን ዳኒ ጋ እንትናንተ ሆና ያቺ እቺ አሁን የመጣችን እች በዚህ ጋር ቀጥሉ ስትሉ ለውሳኔ ከባድ ነው። እኔ ብዙም አልቆይም፣ አንድ አስተያየት ነበረኝ። አስተያየቴ አንድ ዳኒ፣ ራስ መጀመሪያ ራስ ማረጋገጥ አለብህ። ከዛ ሲቀጥል ልጆች ሁለቱ ሲጨምሩ ስሜታዊ ነው የሚሆኑ። ምንም ሊሰሙህም ሊያዳምጡህም አይችሉም አንድ ላይ መሆንም የለባቸውም ግን፣ ካሜራ ሳይኖር ከካሜራ ጀርባ እያንዳንዳቸው ያለህ በቃ ያለህበትን አስረዳቸው። ሊረድሁም ላይሆን ይችላሉ እዚ ጋ የፍሶን እኔ የሚመስለኝ የኔ አስተያየት፣ የሆነ ጊዜ ትዝ ብሎ ከሆነ ጽጌ ተጎድታለች ብለህ አንተና ሜሪ ቪዲዮ ሰርታችኋል። ይቅርታ ልጠይቃት፣ ጽጌ ምን ብላለች፣ ይቅርታ ልቀበል ልቀበል ከፈለግ ቀለበቱ አውልቀህ ስጠኝ ብላለች። አስታወስከው? የዛኔ እኔ የመሰለኝ ይኸው እርሱ ተደናግጣ ይህን ነገር ፈጥራ የመጣችው ነው የመሰለኝ። ግን እኔ ወላሁ አለም አላውቅም። ልታረግዝም ትችላለች፣ ላይሆንም ይችላል። አንተ አሁን ያመንከው ምንድን ነው? በአፏ የተናገረችው እንዴት አምነህ ይዘህ ትጓዛለህ? እዚህ ጋር ሁለቱም ዓለም እያሳጣህ ነው፣ እያሳጣችህ ነው። ከልጅም ከጽጌም እየራክ ነው። ድሮ አንተ ሳይክ አንድ ነገር ለማድረግ ጥግ ድረስ ነው የምደርሰው፣ ጥግ ድረስ ነው ያ ነገር። ያ ዳኒ የት ሄደ? ያ ለማጣራት ልጅ ካለ እሰየው አለ፣ ልጅ በቃ ልጅ እንደሚሆን ታደርጋለህ። ልጅ ከሌለ አሁን ከሁለቱም እንትን እየራክ ስለሆነ ቶሎ ብለህ እሱን ለምን አታጣርም? በዛ መሀል ደግሞ ጤንነትህ መጠበቅ ሁለቱም ፍቅርህም ለማዳን ልጅህንም ለማዳን ራስህ ጠብቀ ይህ ነገር ለምን አታጓጉዝም ነው። አሁን ከትናንት ወዲያ በተለቀቀው ቪዲዮ አይቼዋለሁ። አንተ በእንጀላ የሆነ ጸጌን ስትል፣ እኔ በእሷ ቦታ ቢሆን እኔ ደንግጬ ምገባበት አላውቅም። ተመልሼ አንተ ጋር አልመጣም። የእውነት በሆነ ተመልሼ በሞት አንተ ጋር አልመጣም። የእውነት ማርግ ዥም ቢሆን ማለት ነው። ግን አዎ በእሷ ቦታ ቢሆን በጣም ይሰማል። በዛን ሰዓት ያው ከዛም ቀጥሎ የተለቀቀው ቪዲዮ በእርግጠኝነት ልታየው ትችላለች፣ ሐኪም ቤት ስትወጣ። አሁን እሷ በአንተን በመውደድ እውሩና ነው እንጂ ያ ቪዲዮ እንዴ በዚህ መሀል ገባውባቸው ብላ ራሷን በዛ ነገር ልታስወጣ ትችል ነበረ ገባ ግን እሷ አንተን በመውደድ እውሩን አለች ወይንም የእውነት አርግዛለች አንተ አሁን እኮ እዚህ ጋር ያለብህ ማድረግ ያለብህ አንደኛ ልጆቹን ሁለቱን አንድ ላይ አለማድረግ ሁለተኛ እቺ ልጅ እንዴ አንተ ሼም አይደለም ወይስ ልጅ ማስመርመር ወላ ሼም አይደለም እንዴ ልጅህ ነህ እስከተባለ ድረስ እኔ ልጄን ማየት ፈልጋለሁ በአይን ማየት ፈልጋለሁ ልጄን እንደ አንቺ እርጉዝ ነኝ ብለሽ ስትመጪ እርጉዝ ነህ ብለሽ ስትመጣ ምን ምልክት ሰጠችን የሆነ የሽንት ማመርመሪያ ያለ የሆነ ነገር አለ። ምን ሰጠች? በአፏ ሰርፕራይዝ አለ ብላ በአፏ ነው የተናገረች። እሱን አምነህ ነው የምትጓዘው። ኢቨን ጽጌ ያርግሽ ያለው ብላ እንትን ሰእታ የሆነ አይ ያ የሰጠችህ ነገር አላምንም ብለህ ማዘር አስረዳችኝ እንዲያለችኝ ብለህ ነው እንደገና ልጅ ለመቀበል የመጣው ብለህ ተናግርሃል። አንዴ ጽጌህን ናክላላ መንካት። ይቺ ልጅ በአንድ መእት አርጉዝነኝ ስላለችህ እንዴት ተቀብል እኔ አንድ እሱ ሁለተኛ፣ ደግሞ የድሮ ዳንያችን የድሮ ጥግ የሚደርሰው ይመለስ ነው የምለው። በዚህ ካስቀየምኳችሁላችሁም ካቋረጥኳችሁ፣ አንተም ሳትቀን በጣም ይቅርታ። ኧረ ምንም አላልሽም፣ ልክ ነሽ። በጣም ይቅርታ። ኧረ እግዚአብሔር፣ ልክ ነሽ። በጣም ችግር የለውም እኮ ለማስመርመር መሄዱ ምናምን። ኦፍኮርስ እኮ እኔ አሁን ባለውበት ግርግር አሞኝም ስለነበረ በመሀል እየታመምኩ ሁለቱ ደግሞ የሚያደርጉ ነገሮች በጣም ትንሽ ከብደውኝ እንጂ ሳላስበው ቀርቼ አይደለም። ምክንያቱም ስ ከመጨረሻው እኮ ልጄን ሳለው አልቀርም አልተራሰውን እያንዳንዱ እንቅስቃሴዎች እኮ ቼክ እናደርጋለን አይደል? እሱን ማድረግ አይቀርም። አሁን ባለው ሁኔታ ላይ ግን ባለፈው ጀስት እንደ ሲወራ ምናምን ነይ ብዬ ወስጄ አላመንኩሽም ማለት በጣም ከባድ ነው። ሴት ልጅን ደግሞ አላመንኩሽም ብዬ ልብ መስበር አልፈልግም፣ እና በሳልክም እሷ ተዋሻለች የሚል ነገር አእምሮ የሌለም እውነት ለመናገር በልጅ ትዋሻለች ብያለሁ። ሴት ልጅ ነች ይል ወንድ ልጅ እንኳን ቢል ምንም አለ። ሴት ልጅ ግን ሳታረግዝ አርግዣለሁ ብላ ምን ውነሃል? ዳኒ አንተን ለማግኘት ሰውን ትገድላለች። አንተን ለማግኘት እናት ይጨርስልኝ። ሀሳብ እንሰጣለን። አናቋርጥ እንዴ ጸጌ። የራሱ ፍረም ታርጋ የለ እንዴ? እንደዛ ብላ ምን አስበት ነው? ዳኒ ንቃ እንጂ አደለም። አብረው ሲሆኑስ፣ ይኸውልሽ አንድ ነገር ልንገርሽ፣ አብረውም ሲሆኑ እኮ ተማምነው ነው አደለ እንዴ? ስትመጣ በህይወትህ ስትመጣ፣ እኔ ምን ብለሃታል? እኔ የሚያፈቅረኝ ሰው የለም ብለሃታል። የመጀመሪያ የተገናኛችሁ ቀን በቪዲዮ ቪዲዮ አለ። እኔ እንግዲህ ያው ማንም ከጎን የለም ብለሃታል። ያ ነገር ተጠቅማ ነው የገባች እሷ እሷ ልጅቷ ግን አይፈረድባትም። አንተ ጭራሽ በህይወትህ ሰው እንደሌለ አድርጋ ነው የገባክ የዛኔ ማለት ነው።